ተዳምዳችሁ ከሆነ ወደ ቤት አንዱ ነው ያለው ሰላም አጣችሁ በህይወታችሁ ኖር በትምህርት ቦታ ስለ ጉዳዩ ነገር በተደጋጋሚ ድረሳ እንደዛ ከሆነ ይሄ ቪዲዮ ለእናንተ የመርሳት ችግር ግን ብዙዎቻችን የሚያጠቃ ጉዳይ ነው። እርሶ ተፈጥሯዊ ዛሬ ስለ መርሳት መንስኤዎችን እና መፍትሄዎችን እንነጋገራለን። እስከ መጨረሻ ተመልከቱ። በተደጋጋሚ የምንረሳ ከሆነ ይህ ቪዲዮ ለእናንተ ስለሆነ መፍትሄ ታገኛላችሁ ብዬ ነው የሚያስበው። ስለዚህ በደንብ ተከታተልም መርሳት ችግር ምንድን ነው? ከተባለ መርሳት መደበኛ ተፈጥሯዊ ጉዳይ ሆኖ ግን በተደጋጋሚ መከሰት ለሌላ ችግር ሊያስከትል ይችላል ማለት ነው። እና መንስኤዎች ምንድን ናቸው ለመርሳት መንስኤዎች ከተባለ የተወሰኑ መንስኤዎች ይኖራል። እና ድገመ መገፋት ጋር የተያያዘ የመርሳት ችግር ገጥም ይችላል። የአእምሮ እክሎችና ስለመኖር እንዲሁም ቁጥረት ጭንቀት ወይም ድብርት ሲኖር በተደጋጋሚ መርሳት ይኖራል። የእንቅልፍ እጥረት ስኖ ይሆናል ደግሞ የመርሳት ችግር ለመርሳት መስ ሊሆን ይችላል። የተመጣጠነ ምግብ የጥረት ወር ቫይታሚን ቢ ትወልቭ ፈቅም ያጋስል። ይህ ነገር የጥረት ሲገጥም በተደጋጋሚ የመርሳት ጉዳይ ሊከሰት ይችላል። እንደ አልዛይመርስ ወይም ዲመንሻ ነገር በተደጋጋሚ ከሆነ ችላ ማለት አያስፈልግም ማለት ነው። መፍትሄዎች እና እርዳታዎች ምንድን ናቸው? ለዚህ ጉዳይ በተደጋጋሚ ለምረሱ ሰዎች በተደጋጋሚ መርሳት ከተከሰተ መፍትሄዎች ምንድን ናቸው? መፍትሄዎች አሉ። እነዚህን መፍትሄዎች በደንብ ነግራቸዋለሁ። አንድ የቅንቅልፍ መተኛት፣ ሰባት እስከ ስምንት ሰዓት መተኛ እንዳትረሱ ሊያደርጋቸው ይችላል። ይህ መፍትሄ ነው። ሁለተኛ፣ ጤናማ ምግብ መመገብ፣ አሳ፣ አትክልት እና እንደዚህ አይነት ነገሮች መመገብ ወር ማግኘት ያስፈልጋቸዋል። የአካል ብቃት እንቅስቃሴዎችን ማድረግ፣ ስፖርት ኤክሰርሳይዝ ማረግ ለአእምራቸው ትልቅ ሚና ይጫወታል። እና የአእምሮ ልምዶች፣ እንቆቅልሽ፣ መነጋገር ከሰዎች ጋር፣ መጽሐፍትን ማንበብ፣ ሙዚቃ መማር፣ ሙዚቃ መጫወት ያስፈልጋቸው እና የተለያዩ መሳሪያዎችን መጠቀም፣ ማስታወሻ መያዝ፣ እንድታስታውሱ ማስታወሻ መያዝ ያስፈልጋቸል። የስልክ ማሳሰባችን መጠቀም ቀን መቁጠሪያ ካለንደሮችን መጠቀም ያስፈልጋቸዋል ማለት ነው ነው እንዲሁም ነገር ነገር ማግኘት ያስፈልጋቸልና ባለሙያ ማማከል ወስነቢባና ባለሙያ ማማከል ያስፈልጋቸል። የተወሰኑ መድኃኒቶችን ወይም ማሟያዎችን ለምሳሌ ቫይታሚን ቢተል መጠቀም ያስፈልጋቸዋል ማለት ነው። እንደዚያ አይነት ነገሮች ከደረጋጋ መርሳት ኦር የቅርብ ክስተት ከሆነ ግራ መጋባትን፣ ቃላት መርሳት ከገጠማቸው እነዚህ ምልክቶች ካሉ ከዶክተሮች ጋር ወዳማ እያማክሩ። ቀደም ብሎ መለየት ትልቅ ለውጥ ስለሚያመጣ ማለት ነው። ከሳለ ጀምር እንደዚያ አይነት ነገር ከገጠማቸው ትንሽ ትንሽ ነገር ተግባራዊ ማድረጋቸው እንዳረሳ። ይህን ቪዲዮ ወደዳቸው ወደዳችሁ ላይክ አድርጉ፣ ዎችም ሼር ማድረግ ትችላላቸው። ለእኛም ስለምጠቅመን ቪዲዮቻችን ሌላ ቪዲዮ ስንሰራ ለእናንተ እንዲደል ሳብስክራይብ አድርገን እናለን። ስለተከታተላቸውን እጅግ